ምንድን ነው ይሄ ምንድን ነው እንደዚህ የሚቻላል እንዴ ኡስታዝ ሀሰን ታጁ ስርዓትን ያዘውና እጅግ በጣም ሊቅ የሆኑ ሰዎች ሀሳብን ይሞግታሉ መካከለኛ እውቀት ያላቸው ደግሞ ክስተት ላይ ያተኩራሉ ትንሽ እውቀትና ቁንጽል አእምሮ ያላቸው ግለሰብን በማነወር ይጠመዳሉ አምባሳደር ኡስታዝ ሐሰን ታጁ ከሃሪማ ቲቪ ጋር ያደረገውን ቃለ መጠይቅ ሁለቱንም ክፍል ተከታተሉ። ከፕሮግራሙ በጣም ጥሩ የሚባል ግንዛቤ ማግኘቴ እንዳለ ሆኖ የውስታዝ ሐሰንን ተጽዕኖ ምን ያህል ግዙፍ እንደሆነ የተረዳሁበትም ሆኗል። አንድ ሚዲያ ላይ ብቅ ቢል የጨሰው አቧራ የሀሰንን ምን ያህል ተጽዕኖ ብቻ ሳይሆን ከዒልም ነፃ እቃት ከዕልም ነጻ አካላት ላስት ሚኒት መንፈራፈር ላይ እንደሚገኙ ጠቁሞናል። ኡስታዝ ሀሰን ታጁ አንድ ቃል ሲናገር ሺህ ሁርንጩሎች ሺህ ቃል መለፍለፍ ይጀምራሉ። እነዚህ ሰዎች ኡስታዝ ሀሰን ታጁ ትንሽ መጅሊስ ውስጥ ስለገቡ ሰዎች ህገወጥነትና እየሰሩት ስላለው መጥፎ ሥራ ጥቂት ስለተናገረ እንዲህ ከሆኑ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለአንድነት ብለው መጅሊስ ውስጥ ስለደረሰባቸው ስቃይ ክህደትና ሰዎቹ የሰሩትን ስራ ጥቂት ቃላት ቢያወሩ አስቡት እንግዲህ በየሸለቆና በየባህሩ መስመጣቸው አይቀርም ዛሬ እንደምናየው አንድነት ብለና ተቀስነ አንድነቱ እየተፍረከረከ እያየነው ነው። ሁሉም ዓቂዳውን ይዞ፣ ሁሉም አመለካከቱን ይዞ ለሰላም ሲል ላገር፣ ለመንግስት፣ ለህዝብ ሲባል በሰላም እንኖራለን መሰለን ነገሩ የሚሳካ የሚሆን አይመስልም። ግን እኔ አልተናገርኩም አላወጣሁትም። ጉድ ያጉዱን ሁላ

ከሐሪማ ጋር ያደረገው ቃለ ምልልስ የምርጫ ቀስቀሳ አይመስለኝም ነበር። የሰለፊያ መራሹ መጅሊስ ስልጣን ላይ ከወጣ ጀምሮ በሙስሊሙ ላይ ያደረሰውን በደል ማስረዳትና ስለ ምርጫው ግንዛቤ ማስጨበጥ አድርጌው ነው የተረዳሁት። ሁለቱም ጉዳዮች የኢትዮጵያ ሙስሊሞችን በሙሉ የሚመለከት ጉዳይ ነው ብዬ አምናለሁ። በተለይ በኦሮሚያ አንድ ሸህ መውሊድ በማውጣታቸው ብቻ ፋኖንና ሸኔን ታሰለጥናለህ ብለው እንዲታሰሩ መደረጋቸው ሰለፊ ያመራሽ መጅሊስ ከፈጸማቸው ግፎች መካከል አንዱ ነው። የአሊ መስጂድ የሚዲያ ብርሃን ቢያርፍበትም ከእርሱ የበለጠ ግፍ ተፈጽሟል። በዚህም በሙስሊሙ ላይ ይህ ነው የማይባል ሁሉን አቀፍ መስቅልቅልን ፈጥሯል። ይህን ወደ ለየለት አስከፊ ደረጃ የሚያደርሰው ደግሞ ከፊታችን የተደቀነው ምርጫና ይህ መጅሊስ ምርጫውን ለማስኬድ የመረጠበት መንገድ ነው። ይህ የኢትዮጵያ ሙስሊም አሁናዊ ሆነ የወደፊት እጣ ፈንታ የሚያሳስበው ሁሉ ሊያሳስበውና ሊያስጨንቅ የሚገባ ጉዳይ ነው። ሙስሊሙ ኢኮኖሚያዊ አደጋ ተጋርጦበታል። ፖለቲካዊ መገለል እየደረሰበት ነው። ሞራላዊ ውድቀቱና ማህበራዊ ቀውሱም አሳሳቢ ነው። ይህ ሁሉ አስጨናቂ መከራ የተደቀነበት አካል በሰለፊያ መራሽ መጅሊስ እየደረሰ ያለው አንድነት ከፋፋይና ለያይ ተግባር ሊቃወም እንዲስተካከል ለማድረግ ለኢትዮጵያ ሙስሊም የሚያስብ በሙሉ ሊያደርገው የሚገባው ነገር ነው። ነገር ግን የሰለፊያ አመራሹ መጅሊስ ደጋፊዎች ጉዳዩን ወደ ሀሰን አጀንዳ ወሰዱት። በቃለ ምልልሱ ውስጥ ሀሰን እኔን ለመጅሊስ አመራርነት ከመረጣችሁኝ የሚል ነገር አላደረገም። ምንም ባልተፈጠረበት ሁኔታ እንዲህ አይነት አጀንዳ ውስጥ መግባት የምር አንጀት የሚበጥስ ነገር ነው። የእነዚህ ሰዎች ጭካኔ አስፈሪ ሆኖ ነው ያገኘሁት። ጭካኔው ለሱፊዩ ሙስሊም ብቻ አይደለም፣ ለአጠቃላይ ሙስሊሙ ጭምር ነው። እርግጥ ነው ጉዳዩ በሀሰን መቅረቡ ትክክል አይደለም የሚል ቀና አስተያየት የሰጡ አሉ። ሆኖም ሀሰን ምረጡኝ ባላለበት ሁኔታ እንደ ጉዳይም ማንሳት አያስፈልግም ብሎ መከራከር ይቻላል። ሀሰን በኢንተርቪው የሰለፊያ መራሹን መጅሊስ አድምቆ የኮነነበት ባህሪው ጨፍላቂና ጨኳኝ መሆኑን ነው። ታዲያ የተወሰነ ሱፍዩ ምን ሆኖ ነው የሰውን ራሱን የመግለጽ ነጻነት ለመጨፍለቅ ተነሱት? ከትንሽ ቀናት በፊት መቆጣጠር በማስችሉት ጉዳይ ላይ እንዲህ መሆን ምን ይባላል? የሰለፍያውን አደንቋሪ ፕሮፖጋንዳ ለመቀልበስ አለብኝ ያላችሁ በዝምታ አለፉት። የሰለፍያ መራሹ መጅሊስ ጉዳይ ድፍን ኢትዮጵያዊ ያሳስበዋል። እነዚህ ሰዎች በአሊ መስጊድ በጨቋኝ አስተሳሰባቸው መግፍኤ በወንድሞቻቸው ላይ የፈጸሙት ጉዳይ ነግ በኔ ነው ብሎ ያስባል። ለህልውናዬ አያሰጋኝም ያለውን አማራጭ ሙስሊም ይደግፋል። አማራጩም አንድ ከሆነ ምን ትርጉም አለው? ለሰለፊያ ወንድሞቻችንና እህቶቻችን የሚሰጥ የሚሰጠው መልእክትስ ለወንበራቸው ሲሉ ነው፣ ዝም ብለው የሚከሱን ቢሉ ይፈረድባቸዋል። ሱፍዩ የመጅሊስን ስልጣን ቢይዝ ሌላ ሰለፊ ይሆናል ወይስ እውነተኛ አማራጭ ይሆናል? በጥያቄ ምልክት ያዙት። ኡስታዝ ሀሰን ታጁ በአንድ ኢንተርቪው እንዲህ ሚያዝ የሚጨበጥ ነገር ካሳጣቸው እስከ ዛሬ ሶስት አመት የት ነበርክ? ለምን ዝም ማልክ? ቢያንስ ጠንካራ ተቃዋሚ እንዳለ ሲያውቁ ጥልቅ ከሆነው እንቅልፋቸው ነክተው ስራ ይሰሩ ነበር። ለማንኛውም ለህዝበ ሙስሊሙ ትልቅ ውለታ ውለሃል። አርበድብደሃቸዋል። ሩሑል ቅዱስ ካንተ ጋር ይሁን። የመጅሊስ ጉዳይ የአቂዳ ጉዳይ እንዳልሆነ ህዝበ ሙስሊሙ በደንብ ተረድቷል። የመጅሊስ ጉዳይ የአስተዳደር ጉዳይ ነው። የተሻለ ሀሳብ ይዘህ ከመጣህ በልብም በተግባርም አብረን እንቆማለን ኡስታዝ ሀሰን እጅግ ሰላማዊ እና የተረጋጋ ነገራትን በአመክንዮ ማስረዳት የሚችል ስላልተረዳውና ስለማያውቀው ጉዳይ ለማውራት ጉሮሮ የማይጠርግ ስለሚናገረው ጉዳይ ጥልቅ ግንዛቤ ያለው በወሬ ሳይሆን በተግባር ማንነቱን ለማሳየት የቻለ በጊዜያችን ካሉ የመንደር ኡስታዞች ፊት የሰማይ ያህል ሰፍቶና ገዝፎ ለመታየትም ብሎም ብዙም ብዙ ለመታየትም ብሎም ብዙሃን ብዙ ሊቃውንትን በስሩ የማስጠለል አቅም ያለው እጅግ የሰፋ ስብዕና ነው። ኡስታዝ ሀሰንን መንካት ቀርቶ ቀና ብሎ ማየት ዋጋ ያስከፍላል። የአረበኛን ቋንቋ እንደገና ኳስ የሚጨረግድ የማንም ልቅምቃሚ ንጥር እውቀት ያለው ልዕለሰብ ላይ ጉድፍ ሊያገኝ አይችልም። አረበኛን ያልቻለ ሙስሊም አይደለም ልትል ነው ወይ እንዳትሉኝ፣ አረበኛ ቋንቋ ህገ ሰዋሰው የእስልምና እውቀት ማሰሻ ነው። ያለነሱ ዲኑን መረዳት ፈጽሞ አይቻልም። የመጅሊሱ ፕሬዝዳንት ሆኖ በየኬላው የመደቧቸው ግስንግሶቻቸው አረበኛውን አፈር ሲያበሉት ትላንትም ባለፈውም አይተናል። ይህ አውድ ብዙ ያስወራል። ሆኖም የፈለገ ቢመጣ ይህን የቅርስ ያህል ሊከበርና ሊጠበቅ የሚገባውን የሰው ቤተ መዛግብት ማንም ድንበር ተሻግሮ አፉን እንዲከፍትበት አንፈቅድም። ሻይ ቡና አቅራቢ ሁሉ ከሀሰን ታጁ ጋር ሊወዳደሩ ይቅርና የጫማውን ሶል አይደርሱም። የሀሰንን ማንነት ከእኛ በላይ እነሱ ናቸው በደንብ የሚያውቁት። በደንብ ስለሚያውቁትም ነው ገና ቀና ሲል የሚርበደበዱት፣ ገና ሲራመድ ውዱ የሚያጠፉት። የሀሰንን ትልቅነት ስለሚረዳ ነው እኮ እነሱሽ የሚዟቸው፣ በጃሂል የሚያሰድቡት ያ ባለጌ በዚህ ልክ አፉን የሚከፍተው ከአህመድ ዲን ጀበልና አቡበከር ይሁንታን አግኝቶ ነው። ሁሉም ታዋቂ የሆኑ የውሃብያ ኡስታዞች ለሶስት ዓመታት በነፃነት በብዙ ሚዲያዎች ሲለፈልፉ እንኳን ትኩረታችንን ሊስቡ መናገራቸውን አናውቅም ነበር። ሀሰን ታጁ በአንድ ሚዲያ ብቻ አንድ ሲናገር ምድር ጠበበቻቸው። ለምን ጠበበቻቸው? ለጠባቦች ምድሪቷ ይባስ ጠባብ ስለሆነች የአላህና የረሱልን ሰለ ላሁ አለይህ ወሰለም አስተምህሮትን በድመት ጥፍር ከመለካት በላይ ጅህልናም ኩፍርም የለም። ከመነሻው እስከ አሁን የሙጂብ አሚኑ ሚና ቡቡዜላነት ነው። ቡቡዜላ በነፋኸው መጠን ይጮሃል። የሙጂብ ሚናም ይሆነው የበስተጀርባው ያሉ የዋህብያ አንጃዎች በነፉት መጠን መጮህ። ልሂቃኑ ወይንም ኡስታዞቹ አያስገምተንም ያሉትን በራሳቸው ስም ይናገሩታል። ያስገምተናል ብለው ያሰቡትን ደግሞ በቡቡዜላቸው በኩል ያስነፉታል። ይሄ ለአመታት የተስተዋለ አካሄድ ነው። ከሁለት ሺህ አራት ድምጻችን ይሰማ እንቅስቃሴ ጀምሮ ተገርፈናል፣ ታስረናል፣ ተሰደናል ብለው ከሚተርኩት በላቀ ደረጃ ሙስሊሙ ላለፉት ስድስት አመታት ተገድሏል። በርካታ የእውቀት ማዕከላት ተዘግተዋል፣ ወይንም ተቀምተው ለውሃብያ ቡድን ተሰጥተዋል። ኢማሞች ከመስጂድ ተባረዋል። የሚገርመው ጠቅላያችሁ ማን ነው ቢባሉ በቁጡ የማይመልሱ የአላህ ሰዎች የፋኖ ደጋፊና አሰልጣኝ ናችሁ ተብለው እንዲሸማቀቁ ተዘምቶባቸዋል። ወጣቶች በጠራራ ፀሐይ በተኩስሩምታ አበባ ህይወታቸው ተቀጥፏል። ለመውሊድ የተሰባሰቡ ሙስሊሞች ተመርዘዋል። በቤታቸው ቁርአን የሚያስቀሩ እናቶች ሳይቀር ሽብርተኛ፣ የአንድነት ጸር ተብለው ደረሳ ልጆቻቸውን በትነዋል። በርካታ መስጊዶች ተቃጥለው ሳለ መንግስት ሳይሆን የሙስሊሙ ተወካይና መሪነን የሚሉ አካላት በሚዲያ ወጥተው ጀስቲስፊኬሽን ሲሰጡ ተስተውሏል። የሞቱ ወጣቶች መብታቸውን የጠየቁ አማኞች ተሀድሶን ያልተቀበሉ ግችሞች ተብለው በግፍ በደማቸው ተቆምሯል ብቻ ለቁጥር ያደክማል። ስሜት የሚሰርቁ ኢሰብአዊ የሆኑ አያሌ ድርጊቶችን በጅምላ እና በችርቻሮ ሁሉም ተቋርሷል። ከላይ ለጠቀስኳቸውም ይሁን አሁን ላይ እየተደረገ ላለው አፈና አንድም ተሰሚነኝ የሚል አካል ሲጮህ አልተሰማም። ነገሩ እየገፋ ግፍን ግፍ እየወለደው ተይ እዛም ቤት እሳት አለ የሚባለው፣ ደርሱ። አምባሳደር ኡስታዝ ሀሰን ታጁ በሁለት ኤፒሶድ ከብዙ በትንሹ የሙስሊሙን ሰቆቃና ክስተቶችን ተመርኩዞ በሚገርም ብቃት ሁሉን ሲያብራራ እንኳን ተቃራኒ ወገን እኛም ነገሩን እንደ አዲስ እየሰማን እጃችንን አፋችን ላይ አድርገን ተገርመናል። እሱ ብቻ አይደለም። የሀገሪቱ ሕዝብ ግማሹ ሙስሊም ነው በሚባልበት ሀገር በሁለት ወራት ከምርጫ አስፈጻሚ እስከ ምርጫ ጣቢያዎች አደራጅቶ አስመራጮችን አሰልጥኖ እና ተመራጮችን አስመርጦ ተቋምን የሚያስተዳድሩ ተቋምን የሚያስተዳድሩ ብቁና ተገቢ የሆኑ ሰዎችን ማምጣት በእጅጉ በሙስሊሙ ላይ ከመቀለድ አልፎ የጊዜን የሀብትን እንዲሁም የሰው ኃይልን ብክነት አጋልጦ ለቀንጅብ መስጠት መሆኑን በአመክንዮ ከሀ እስከ ፐ በቂ የሆነ ትንታኔ አስቀምጧል። ፍሬ ነገሩን ሳሳጥረው ይህን ሁሉ ጊዜ ተደብቁ በቤቱ ከከረመው የፌስቡክ አርበኛ አምባሳደር ሀሰን ለሰጠው ሰፊ ትንታኔም ይሁን ለተከሰቱት ክስተቶች ምክንያታዊ ሆኖ በመረጃ የሚሞግት አንድም ሰው አላየሁ። ይልቁንስ የኛ ነበርክ እና ወደ እኛ ተመለስ በሚል የቅናት መንፈስ እኛ ጋር ነበርክ፣ ከዚያም ስንታሰር ከኛ ጎን አልቆምክም፣ ስርዓትህን ያዝ፣ መንግስት ያስቁምልን፣ ጸረ አንድነት ነህ የሚሉ የእቃቃ ጨዋታዎችን መጫወትን መርጠዋል። መጅሊሱን የተማሩ ሰዎች ይምሩት፣ እኛ የተሻልነን፣ ተበደለናል፣ ተገፍተናል፣ ሙስሊሙ ወኪል የለውም ወዘተ ስትሉን የነበራችሁ፣ የት አለ መማራችሁ? የት አለ የተሻለ እሳቢያችሁና እርምጃችሁ? የት አለ ለሙስሊሙ ውክልናችሁ? ብቻ መቆየት መልካም ነገር ነው። ብዙ ነገር እናያለን እንሰማለን። አይተንም ሰምተንም በሁኔታዎች እንፈርዳለን። አልሐምዱሊላህ ጠያቂ ትውልድ ተፈጥሮ በወጀብና በሙቀት የሚየወት ትውልድ እየከሰመ ነው። ሳደር ረጅም ሀያት። እስኪ ይህን የእስላም ጀግና በአንድ ቃል ግለጹ ብትባሉ ምን ብላችሁ ልትገልጽ ትችላላችሁ? ኮሜንት ላይ ያስቀምጡልኝ።